ሰላም እኔ ዶክተር ራማን ናራሲምሃን ነኝ፣ በቦርድ የተረጋገጠ የውስጥ ሕክምና ሐኪምና የውስጥ ሕክምና ስፔሻሊስት በአፖሎ ግሪን ሮጀና። የምሰ የውስጥ ሕክምና ከባድና የተዘረጋ የጤና ችግሮችን ይታያይቃል። ስለዚህ ታካሚ ወደ ውጭ ሕክምና ክፍል ወይም ወደ ውስጥ ሕክምና ክፍል ወይም ወደ ይአር በህክምናዊ ችግር ሲመጣ የመጀመሪያው የሚገናኝበት ሰው እኔ ነኝ። ለምሳሌ ሰብሲስ ሊሆን ይችላል። ምናልባት የደም ልብ ህመም ሊሆን ይችላል ወይም የወድ ህመም ሊሆን ይችላል። እና ይህም ታካሚው ሊገቡ እንዲያስፈልጋቸው ያደርጋል። ስለዚህ የአደጋ ክፍል ሐኪም ብዙ ጊዜ የውስጥ ህክምና ሐኪም ወይም እኔ እንደኔ ያሉ የውስጥ ህክምና ስፔሻሊስቶችን ይደውላል። እና ስራዬ ወደዚያ መሄድ፣ ታካሚውን ማረጋገጥ፣ ምን ያህል በጭንቀት እንዳሉ ማወቅና፣ የአሁኑን ህይወት ማዳን የሚችል አስቸኳይ ህክምና ማድረግ ነው። እንዲሁም አንዳንድ ጊዜ ይህ መግባት አያስፈልገውም ብለን ማረጋገጥ እንችላለን። ምናልባት ይህን እንደ ውጭ ታካሚ ማስተዳደር እንችላለን። እኔም ታካሚውን ከሆስፒታሉ ውጭ መቀጠል ይችላለው መድኃኒቶችንም ማቅረብ ጨምሮ፣ ወይም ታካሚው በጣም ታመመ፣ ስለዚህ በወርድ ወይም ከዚያ ይልቅ በጭንቀት ቢሆን በየኬል ሊገባ ይችላል። በዚያም ታካሚውን ከክሪቲካል ኬር ቡድን ጋር በመተባበር እንተካከላለን። የተጠቃሚው ውጤት በግልጽ ሁኔታ ታካሚው በሰላምና በጤና ወደ ቤቱ እንዲመለስ ማድረግ ነው። ይህ የሚቻለው ምርት ውጤት ነው። ታካሚው ከኢኬር ወደ ወርድ እና ከዚያም ወደ ቤት ሲወጣ ወይም ከሆስፒታሉ በቀጥታ ወደ ቤት ሲመለስ ቀጣዩ እንክብካቤ ካስፈለገው እና ምናልባት አንዳንድ ፍላጎቶች ካሉ፣ እንደምታውቁት ምናልባት በጣም ቀላል ነገር ሊሆን ይችላል፣ ነርስ መቀጠል፣ አምቢዮቲክስ መስጠት ወይም ምግብ እቅድ ማዘጋጀት ወይም የተከታታይ የደም ሙከራዎችን ማዘጋጀት ይሆናል። እኛም ታካሚ ሙሉ በሙሉ ከህክምና ፍላጎት ነጻ እስኪሆኑ ድረስ ይህን ሁሉ እንከታተላለን። እኛም በውጭ ህክምና ክፍሎች የተከታታይ ቆጣሪዎችን በተገቢው ጊዜ እንዲደርሱ እንደምንደርስ እንደምን ያዘጋጅ በቀስታ ሊታወቁ የሚችሉ ነገሮች ከታካሚው ማስወገድ በኋላ በተገቢው ጊዜ ይታወቃሉ። ስለዚህ ለታካሚው ሙሉ 360 ዲግሪ እንክብካቤ ነው። ይህም ከሆነ ከሆስፒታሉ በኋላ ነርሶች መድኃኒት ወደ ቤታቸው ሄደው መስጠት ይሁን ወይም የምግብ እቅድ ማዘጋጀት ወይም የላብ ሙከራዎችን ማዘጋጀት ወይም ታካሚው መጥቶ ማየት ካልቻለ በቪዲዮ ጥሪ ወይም በተግባር የተከታታይ ቆጣሪ ማድረግ እንዲችሉ ነው። እኛ ማድረግ ይችላል። አንዳንድ ጊዜ የራሳችን የሐኪሞች ቡድን አለን። እነሱም ወደ ቤት ሄደው እንደ አይንና ጆሮ ይሆናሉ እና ሁኔታውን ወደ እኔ ይመሳሉ። ስለዚህ እስከ ማለፊያው ድረስ እና ከዚያም በላይ ታካሚውን በፍጹም እንከብከባለን። ስለዚህ እኔ ዶክተር ራማን ናራሲምሃን እንደ የውስጥ ሕክምና ስፔሻሊስት እናቀርባለው እና እናቃተታቸኋለው እና ለሁሉም የጤና ፍላጎቶቻችሁ በታካሚ ወይም በውጭ ሕክምና ሁኔታ ሆነ እኛ እንድትመርቱ ገዛ እሰጣለሁ። እኛም በአፖሎ ሆስፒታል እንደ ቡድን እናንተ ለመርዳት እጆቻችሁን ለመያዝ እና ከመጀመሪያው ጀምሮ እስከ ዘመናት ድረስ ወደ ጤናማነት መንገዳችሁ ላይ ለመምራት እንገኛለን። ስለዚህ እኛን እንደ መጀመሪያ የግንኙነት ነጥብ ይምረጡን አመሰግናለን